ሁለት መኪና አድማ ብተና ተደመሰሰ። እናት ፓርቲ ታፍነው የተወሰዱትንም ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። ለተከታታይ ሁለት ወራት ከአስራ አምስት ቀን የሰለጠኑ የጤና ባለሙያዎችን አስመረቀ አማራ ፋኖ ብሔራዊ ኃይል ወሎ ቀጠና ልጅ ኢያሱ ኮር የጎርፍ ለጦር ታላቅ ድልን ተቀዳጀ። እነዚህና የመሰሉ መረጃዎችን ይዘናል። አብራችሁን ቆዩ። ሰላም ጤና ይስጥልን፣ ውድ ቻናላችን ቤተሰቦች ባላችሁበት ሁሉ የዓለማችን መዳረሳቸው ሰላማችሁ ይብዛ እያልን የዕለቱ መረጃዎች ይዘመጠናል። ከመረጃዎቻችን ጋር አብራችሁን ቆዩ እያልን አብራችሁን ስትቆዩ በአስተያየት የደገፋችሁን ቻናላችን ላይክ ሼር ሰብስክራይብ እያደረጋችሁ እንዲሆን ከልብ በመነጨ ትህትናና አክብሮት እንጠይቃለን። በመቀጠልም ወደ ዝርዝር መረጃዎች እናልፋለን። የአማራ ፋኖ ብሔራዊ ኃይል ወሎ ቀጠና ልጅ እያሱ ኮር የጎፍ ኩለጦር ታላቅ ድልን ተቀዳጀ ጀ በአገኘው አጋጣሚ ሁሉ የአማራን ህዝብ ለማጥፋት አቅዶ እየሰራ ያለው የአብይ አህመድ ሎሌ ራሱን ጥምር ጦር ብሎ የሚጠራውን የወንበዴ ስብስብ በደቡብ ወሎ ዞን ወረኢሉ ወረዳ ቁልምቢ ከተማ ህዝብን ሲያሸብር፣ ሲዘርፍና ሲያንገላታ የቆየ ቢሆንም በየጎ ክፍለ ጦር ወታደራዊ አዛዥ በኮማንዶ ጌታቸው ማሩና የመረጃ ደህንነት አካላት የተቀናጀ ስራ እጅን ካፍ የሚያስጭን ኦፕሬሽን ተሰርቷል። ክፍለ ጦሩ ወደ ጠላት ምሽግ ተስቦ በመጠጋት ለሰአታት በተደረገ ውጊያ የወረኢሉ ወረዳ ሆዳደር ሚሊሻ ጠርናፊ የነበረው ሰለሞን ሲደመሰስ ሌሎች በርካታ የስርዓቱ ቅጥረኞች ቁስለኛ ሲሆኑ የተረፈው የፋኖ ምንት መቋቋም ሲያቅተው ወደ ጉጉፍቱ ከተማ ፈርጥጧል። በመሆኑም ቁልምቢ ከተማ ያለምን መስዋዕትነት በፋኖ ቁጥጥር ስር ገብታለች። አሁንም ውጊያው ተጠናክሮ የቀጠለ ሲሆን ስርዓቱ እንደ ውሻ ፍርፋሪ እየጣለ የአብራ ክፋያቸው የሆነውን የአማራ ህዝብ ለመጨፍጨፍ ያስቀመጣቸውን ሆዳደር አድማ ብተ ከደሴ በማምጣት ቁልምቢ ተመቶ የነበረውን መከላከያና ሚሊሻ ለማገዝ ቢሞክርም እንደ ተርብ የሚናደፉት የጉፍ ክፍለ ጦር ስበርና መብረቅ ሻለቃዎች ወደ ቁልምቢ ከተማ ስበው በማስገባት ሲቀጠቅጡ ከቆዩ በኋላ ቁስለኛውን እንኳ ሳያነሳ ስርቻ ለስርቻ ስር በመጣል በድጋሚ ቁና ቁና እየተነፈሰ ወደ ጉጉፍቱ ከተማ ተመልሷል። ውጊያው አሁንም የቀጠለ ሲሆን የሸሸውን ጥምር ጦር በመከተል እየቀጠቀጠው ይገኛል። እስካሁን ባለው መረጃ መሰረት አራት አድማ ማብተና ሲገደሉ አንዳንድ ማብተና ከነ ሙሉ ትጥቁም ምርኮኛ ሆኗል። በተጨማሪም አስራ አንድ ክላሽና በርካታ ክላሽ ተተኳሽ የተማረከበት ገቢ የሆነበት ውጊያ ነበረ። ክፍለ ጦርም እንደ ክፍለ ጦር እጅግ አመርቂ ውጤት ያስመዘገበበት ትንቅንቅ መሆኑን ከስፍራው የነበሩ የአይን ማኞች ገልጸውልናል። በሌላ መረጃም ሁለት መኪና አድማ ብተና ተደመሰሰ። ዛሬ ወደ ምዕራብ ጎንደርና ገንደ ውሃ ከተማ የመኪና እጀባ ላይ በነበሩ የበሆድ የተሸጡ የራሱን ወገን እየወጋ ያለው የባዴን ጦር አድማብተና ወይም አማራ ብተና ምዕራብ ጎንደር መቃ ከተማ ሲደርሱ፣ የአብይ አህመድ ዙፋን ጠባቂ መከላከያ ሰራዊት ከቅማን ታጣቂዎች ጋር በመመሳጠር የቅማን ታጣቂ ቡድኑ የአድማብተና አባል ላይ ጥቃት በማድረስ በሁለት መኪና ላይ የነበሩ የአድማብተና ጦር እንዲደመሰስ ተደርጓል ሲል ተመረጠ ያሉ ምንጮቻችን አረጋግጠውልናል። የሆዳ መጨረሻ የውሻ ሞት ነው። ንቁ፣ ወደ ትክክለኛ መስመር በመምጣት ራሳችሁንም ሆነ ወገኖቻችሁን ከጥፋቱ አድኑ ሲል የአማራ ፋኖ ቢሮ ኃይል ጥሪውን አቅርቦላቸዋል። ወደ ሌላ መረጃ ስናልፍ በዝቋላ ደብረ ከዋክብት አቡነ ገር መንፈስ ቅዱስ ገዳም ቁጥራቸው ያልታወቀ በዋሻ የሚኖሩ መነኮሳት በታጣቂዎች ተገደሉ። በኦሮሚያ ክልል ምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገር መንፈስ ቅዱስ ገዳም የሚኖሩ መነኮሳት ሰኔ 15 ቀን 2017 ዓ ም በታጣቂዎች የተገደሉ ሲሆን የተወሰኑት ደግሞ ታፍነው መወሰዳቸውን ገዳሙ ለተለያዩ ሚዲያዎች ገልጿል። ይህንንም ተመልክቶ እናት ፓርቲ መግለጫ አውጥቷል። እንደሚከተለውም ይቀርባል። የዝቋላ መናንያን ጭፍጨፋ መላ ኢትዮጵያውያንም በሞት ጥላ ውስጥ እንዳለን ጉልህ ማሳያ ነው ሲል እናት ፓርቲ ገለጸ። እሁድ ሰኔ 15 ቀን በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ብርሃው አካባቢ ዘግተው ከሰው ፍጹም ተገድለው የነበሩ መናንያን መገደላቸውን ቁጥራቸው በውል የማይታወቅ ደግሞ ታፍነው እንደተወሰዱ ለመረዳት መቻሉ እናት ፓርቲ አስታውቋል። በገዳሙ ከዚህ ቀደም መሰል ጭፍጨፋና በየቀኑ ሊባል በሚችል ሁኔታ ማስፈራሪያ የሚካሄድበት መሆኑን የ ቀሰው ፓርቲው ከሰው ተገለው በበረሃ ያሉ መናንያን ያለ ርህራሄ ተጨፍጭፈዋል ብሏል። ለዚህም መላ ኢትዮጵያውያን በሞት ጥላ ስር ነን ቢባል ከእውነት የራቀ አይሆንም ሲል አክሏል። በተለይ የሃይማኖት አባቶች አብነት ተማሪዎችና ገዳማውያን ላይ በተለየ ትኩረት በማዋከብ ብሎም ጭፍጨፋ የሚደረገው ከትርክት በመጣ ሃይማኖት ጠልነት አለፍ ሲልም ኢትዮጵያን እንደ ሀገር ከመሰረቱ አለማናጋትና እንደ ማህበረሰብ ያስተሳሰሩ ድሮች በመበጣጠስ በፍርስራሱ አዲስ ጎጆ ለመቀለስ ደስ የሚደረገው ጠድፊ አካል አድርገን እንቆጥረዋለንም ብሏል። በዚሁ ገዳም በአካባቢው በሚደረገው ግድያ ተደጋጋሚ የድረሱልኝ ጥሪ ቢቀርብም ባልሰማ ባላይ የሚያልፉት አለም ሲልም እልቂት ለማደባበስ የሚሰሩት የኦሮሚያ ክልል መንግስትና የፌዴራል መንግስት ከተጠያቂነት እንደማያመልጡ ለማሳወቅ እንወዳለን በማለትም አስጠንቅቋል። ፓርቲው የመናንያኑ ጭፍጨፋ በጽኑ እያወገዘ የተሰማውን ጥልቅ አዘን ይገልጻል። ታፍነው የተወሰዱትንም ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል ቋል። ወደ ሌላ መረጃም ስናልፍ ህዝብ አንቅሮ የተፋው የአሸባሪው ቡድን ህዝብ አንቅሮ የተፋው ተስፋ ቢሱ ብልጽግና የሚባል የአሸባሪዎች ድርጅት ጠርቶት ከነበረው የሴራ ሰልፍ ለምን አልተገኛችሁም? በሚል የባጃጆችን እንቅስቃሴ ከማገዱ በተጨማሪ አዲስ ቅዳም ከተማ ውስጥ በሚኖር ህዝባችን ላይ ወከባና ድብደባ እየፈጸመ ይገኛል። ጠላት በህዝባችን ላይ እየፈጸመ ያለውን ርካሽ ተግባር አስመልክቶ አንዳንድ የአዲስ ቅዳም ከተማ ነዋሪዎች እንደገለጹልን ከሆነ ይህ ስራው ሁሉ የወንበዴዎች ስራ ሆነ አሸባሪ ቡድን እየፈጸመ ያለው የሽብር ተግባር የቡድኑን ጸረ አማራነት የማሳይ ተግባር ብቻ ሳይሆን ሙሉ በሙሉ ተስፋ መቁረጡን ያስመሰከረበት ድርጊት ነው ብለዋል። አያይዘውም በእኛ በንጹአን ላይ እየደረሰብን ያለው የሽብር ተግባር ሁሉ ነገራችንን ሙሉ በሙሉ ወደ ፋኖ ድጋፍ በማዞር ብልጽግናን አምረን እንድንታገለው ከማድረግ የዘለለ ያገዛዙን እድሜ መቀጠል አይችልም ብለዋል። ለተከታታይ ሁለት ወር ከ15 ቀን የሰለጠኑ የጤና ባለሙያዎችን የአማራ ፋኖ በጎጃም አስመረቀ። የአማራ ፋኖ ብር ኃይል ጎጃም ቀጠና አንደኛ ክፍለ ጦር የሻለቃ ንሙት የያዛቸው ብሪጌድ ፕራይመሪ ሄልዝ ኬር፣ የመጀመሪያ ህክምና ሰራተኛ ፈርስት ኤድ እና አናቶሚ እንዲሁም ስትራቴጂና ኮሙኒካብል ዲዚዝ በተመረጡ ኮርሶች ላይ በተከታታይ በማሰልጠና አስመርቆው በየሻለቃው ምደባ አካሄዶላቸዋል። ወደ ውጭ መረጃዎችም ስናል የእስራኤል ጦር ዛሬ እንዳስታወቀው፣ ተዋጊ ጀቶቹ በምዕራብ ኢራን በሚገኙና በእስራኤል ላይ ጥቃት ለመሰንዘር ተዘጋጅተው በነበሩ የሚሳይል ማስወንጨፊያዎች ላይ ስኬታማ የአየር ጥቃት ፈጽመዋል። የእስራኤል መከላከያ ሰራዊት ባወጣው መግለጫና ተያይዞ በለቀቀው ቪዲዮ መሰረት ጥቃቱ ያነጣጠረው በእስራኤል ላይ ለመተኮስ ተዘጋጅተው በነበሩ ማስወንጨፊያዎች ላይ ነው። ቪዲዮው በርካታ ኢላማዎች ሲመቱና ሲፈነዱ ያሳያል። ጦሩም እነዚህ ማስወንጨፊያዎች ሙሉ በሙሉ መውደማቸውን አረጋግጧል። ይህ ጥቃት የተፈጸመው ፕሬዚዳንት ትራምፕ በእስራኤልና በኢራን መካከል የአስራ ሁለቱ ቀን ጦርነት ማብቃቱንና የተኩስ አቋምነት ስምምነት ላይ መድረሱን ካወጁ ከሰዓታት በኋላ ነው። ሆኖም የኢራን የውጭ ጉዳይ ሚኒስተር ምንም አይነት ስምምነት አለመኖሩን በመግለጽ እና እስራኤል ጥቃቷን እስካላቆመች ያጸፋ ምላሻቸው እንደሚቀጥል በማስታወቁ በሁለቱ ሀገራት መካከል ያለው ወታደራዊ ፍጥጫ አሁንም እንደቀጠለ ነው። የእስራኤል ባለስልጣናት በበኩላቸው ምንም እንኳ የኢራንን የኑ የኒውክሌር አቅም የማዳከም ዋነኛ ግባቸው ቢሳካም ሌሎች ወታደራዊ ላማዎች መምታታቸውን እንደሚቀጥሉ ተናግረዋል። ይህ የእስራኤል አዲስ ጥቃት ጦርነቱ እንዳላቆመና ይልቁንም የእስራኤልን እና የኢራንን የሚሳይል ስጋት ከምንጩ ለማድረቅ ያላትን ቁርጠኝነት በግልጹ የሚያሳይ ነው ሲሉ ወታደራዊ ተንታኞችም ይገልጻሉ። ውድ የቻናላችን ቤተሰቦች፣ የዕለቱ መረጃዎቻችን እነዚህን ይመስሉ ነበረ። ከመረጃዎቻችን ጋር አብራችሁን ስለቆያችሁ ከልብ እያመሰገነ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ትደግፉና ታበረታቱን ዘንድ ከልብ በመነጨ አክብሮት እንጠይቃለን። አብራችሁን ስለቆያችሁ መልካም ጊዜ ተመኘንላችሁ። መልካም ውሎ